በወላይታ ሶዶ የሚኖሩት የሶስት ልጆች እናት የሆኑት ወይዘሮ አዜብ ያያ የመጀመሪያ ልጃቸው ቃል ኪዳን አማኑኤል ገርልስ ጋረራን ፋውንዴሽን አማካኝነት በስፖርት፣ በሕይወት ክህሎት፣ በትምህርት ቤት ክፍያ እና በመሳሰሉት መታገዟ ባለቤታቸው ካረፉ በኋላ በቤታቸው ያጋጠመውን ጫና እንደቀነሰ ይናገራሉ። ልጄ እዛ ትምህርት በፕሮጀክቱ ከታቀፈች ወዲህ ብዙ ለትምህርትም ጥሩ ሆናለች። ሀሳቧ ቀንሷል። ከምትጨነቀው ይልቅ አሁን ወደ ትምህርቷ ዘንብላለች። የኔም ችግር ተጋርተዋል ማለት ነው። በጎርጎሮሲያኑ 2012 የተመሰረተው ገርልስ ጋረራን ፋውንዴሽን የአብዛኞቹ ኢትዮጵያውያን አትሌቶች መፍለቂያ በሆነችው ባርሲ፣ በቆጂ እና ወላይታ ሶዶ ከሚገኙ ትምህርት ቤቶች ጋር በመተባበር የአቅም ውስንነት ያለባቸው ልጃገረዶችን በትጥቅ በስፖርት ስልጠና በትምህርት ወጪ በጥናትና የምገባ መርሃ ግብር በማዘጋጀት ያግዛል። ቅድስት ዳንኤል በሶዶ የተቋሙ ስራ አስኪያጅ ናቸው። እድሜያቸው ሳይደርስ ጋብቻ ላይ እንዳይሆኑ በሩጫ ሩጫን በማተኮር ስፖርትን በማተኮር ወ በትምህርታቸው ላይ ደግሞ በማተኮር ቢያንስ ጋብቻን በማዘግየት ትምህርት ላይና በሚያስፈልግ በወደፊታቸው ላይ እያተኮሩ እንዲሄዱ የሚያደርግ የሚያበቃ በተለያዩ ስልጠናዎች የሚያበቃ ድርጅት ነው። ተቋሙ እድሜያቸው ከ13 እስከ 18 ያሉ ልጃገረድ ሴቶችን የሚያሳትፍ ሲሆን የተለያዩ መመዘኛዎችም አሉት። በአቅም ትንሽ ለመማር ለመቀጠል የሚቸገሩ አይነት ልጆችን እንወስዳለን። ከዛ ውጪ ደግሞ የተለያዩ መስፈርቶች አሉ ፕሮግራም ውስጥ ለመግባት የቤተሰብን ፈቃደኝነት፣ የልጆችን ፈቃደኝነት ደግሞ እውነትም ለመክፈል ለትምህርት ቤት ለአንዳንድ ነገሮች ልታቋርጥ ያስችላል የሚያስችል ችግር አለባቸው የምንላቸው ሰዎች እንደሆኑ ከትምህርት ቤቱ ርዕሳነ መምህራንና መምህራን ጋር በመገናኘት እነሱ መልምለው እንዲሰጡን እናደርጋለን። ወይዘሮ አስቴር ሌንጫ በአቅም ማነስ ምክንያት ትምህርቷን ልታቋርጥ የነበረች ሴት ልጃቸው በገርልስ ጋተራን ፋውንዴሽን አማካኝነት ትምህርቷን መቀጠል መቻሏን ይናገራሉ። ልጄ መጀመሪያ ትምህርት ቤት በክፍያ እየተማረች በክፍያ አቅም የለኝም ነበረ። ከትምህርት ቤት አወጣለሁ እያልኩ ነበረ። ከዛ ከልጆች ሰምታ እንደዚህ አይነት ነገር አለ ብላ ተወዳድራ አለፈች። ከዛ በኋላ ግን ያ ተከፍለው ዩኒፎርም ይሰጣል፣ ደብተር ይሰጣል። ቅዳሜ ቅዳሜ ደግሞ ላይፍ ስኩል አለ። ከዛ ደግሞ በሳምንት ሶስት ጊዜ ስፖርት አለ። ከዛ አሁን በዛ በዛ ብዙ ጥቅማ ጥቅሞች በሴር ሳሙና፣ ሞዴስ፣ እንደዚህ አይነት ነገሮች አሉ። በዛ በዛ አሪፍ ያለው በብዙ እኔ ለራሴ ያልቻልኩት አቅም አይችልም ያሉ ግን ከዛ የተነሳ ልጄ ጎበዝ ሆና የምትማረው ከዛ እርዳታ የተነሳ ነው። ወይዘሮ አስቴር በተጨማሪም ተቋሙ ለእናቶች በሚያደርገው የብድርና የቁጠባ ሂሳብ አገልግሎት ተጠቃሚም ናቸው። ከዛ ደግሞ አሁን በእኛ በኩል ደግሞ ሁለተኛ አሁን ሴቶች ቁጠባ አለ። በቁጠባ ሀያ ብር ጀምረን እስከ ሀምሳ ብር እስከ ዛሬ ድረስ ብዙ ተጠቅምያለው። ብድር እየወሰድኩ እነግዳለው፣ እመልሳለው። እንደዚህ እያደረግኩ ብዙ ነገር ተጠቅምያለው። ከዛ የተነሳ ብዙ ተጠቅመናል፣ ጌታ ይመስገን። አሁን ይሄ ድርጅት ብዙ ነገር ጠቅሞኛል። በልጄ አሁን ለምሳሌ በስፖርት በኩልም ብዙ ልጄ ተጠቅማለች። በላይፍ ስኩል በኩል ደግሞ ብዙ እሷ ተምራለች። ተምራ ብዙ ትጠቀማለች። ያ ሁሉ ይሄ ለእኛ ጥቅም ነው። የተቋሙ የሶዶ ስራ አስኪያጅ የሆኑት ቅድስት ዳንኤል መርሃ ግብሩ እንደ ነጻ የትምህርት እድል የሚሰጥ በመሆኑ በወላይታና በበቆጂ በየዓመቱ ሀያ ሀያ አዳዲስ ልጃገረዶችን ብቻ እንደሚቀበል ገልጸዋል። ተቋሙ የሚደግፋቸው ሴት ልጃገረዶችም ወደ ትላልቅ የአትሌቲክስ ማሰልጠኛዎች እየገቡ መሆኑን ይገልጻሉ። ኦልሞስት ሁሉም ወደ ማለት የሚደርስ አትሌቶቻችን ኢትዮጵያውያን አትሌቶቻችን የወጡት ከቦቆጂ ነው። ስለዚህ እዛ ያሉ ሯጮቻችን ሙሉ በሙሉ ፎከሳቸው በሩጫ ላይ ነው። ወደ ሶዶ ስንመጣ ደግሞ ያው ስቲል ኢትዮጵያ ውስጥ ነው። ሞዴሎቻቸው ናቸው እነዚያ አትሌቶች። ሆኖም ግን አብዛኛውን ክሎዝሊ ነገሮችን በቅርበት የሚያዩቱ ቦቆጂ ላይ ያሉት ናቸው እና ዘንድሮ ወደ ሶስት አራት የሚሆኑ ልጆች ወደ ጥሩነሽ የሩጫ ማሰልጠኛ ማዕከል የገቡ ልጆች አሉ። እዛ ያሉ ዞናዊ የሆኑ ሩጫዎችን አዲስ አበባ ላይ፣ በቆጂ ሮሚያ ላይ ያሉ ሩጫዎችን በሙሉ እያሸነፉ ነው የሚገቡት። ጎበዝ የሆኑ ሯጮች በጣም የበረቱ እነዛን ሞዴል አትሌቶችን ሊተኩ የሚችሉ አይነት አትሌቶች ከበቆጂ በእርግጠኝነት እየወጡ ነው ያሉት። ገርልስ ጋታ ራን ፋውንዴሽን ባለፉት አመታት ከ ሁለት መቶ ሰባ አምስት በላይ ልጃገረዶችንና ከ አንድ ሺህ በላይ ቤተሰቦችን ማገዙን የተቋሙ ድረገጽ አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ።